ሰላም ጤና ይስጥልኝ። እንደምን አላችሁ ውዴ ልግዳ ቤተሰቦች፣ ሰዎች በያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ጎዳና ላይ የወጣው የቀድሞ ሀዋሳ ከተማ ስፖርት ክለብ ተጫዋች ፍቃዱ ዘውዴ ደያስ የስፖርቱ ቤተሰብ ከጎኔ በመቆም ሊደግፈኝ ይገባል ሲል ጥሪውን ያስተላልፋል ማለት ነው። እንደ ማንኛውም ተጫዋች እግር ኳስን በጨርቅ የጀመረው ከዛም በኋላ ፕሮጀክትን ተቀላቅሎ ወደ አንጋፋው ሐዋሳ ከተማ ስፖርት ክለብ በመቀላቀል በግብ ጠባቂነት ለሰባት አመታት ያህል ኮከብ መሆን የቻለው አይረሴው የእግር ኳስ ተጫዋች በአሁኑ ሰዓት ጎዳና ላይ በመውደቅ የስፖርቱን ቤተሰብ እንዲሁም ደግሞ ከስፖርቱም ውጪ የሚገኙ አድናቂዎችን እንዲሁም ደግሞ የስፖርቱን ተመልካች ከጎኔ በመቆም ሊደግፉኝና ሊያግዙኝ ይገባል በማለት ጥሪውን እያስተላለፈ ይገኛል ማለት ነው እንግዲህ ካሁኑ የሐዋሳ ከተማ ስፖርት ክለብ ሙልጌታ ምረት፣ እንዲሁም ደግሞ መቻል ከሚገኞች መለስ በቀለ፣ በኃይሉ አሰፋ፣ ቱሳ አንዱ ዓለም፣ ቢታ ግርማ በቀለ ከነበሩ ከቀድሞ ተጫዋቾች በሐዋሳ እግር ኳስ ክለብ ውስጥ ስማቸው ሁሌም ከሚነሱ ኮከብ ተጫዋቾች ጋር በመሆን ሐዋሳ ከተማን ስፖርት ክለብ እንግዲህ የተሻለ ቦታ እንዲደርስም ማድረግ ከቻሉ ተጫዋቾችም አንደኛው ነበር ማለት ይቻላል። እንግዲህ ባለውለታው ሁለታው ያ ሐዋሳ ከነማ ግብ ጠባቂ ፍቃዱ ዘውዴ ደያስ እንግዲህ በዲላ ከተማ እጅግ ከባድ የሆነ የጎዳና ላይ ህይወቱን እየመራ እንደሚገኝም መረጃዎች እየጠቆሙ ይገኛሉ ማለት ነው እንግዲህ ከአሁን በፊት የብሔራዊ ቡድናችን እንዲሁም ደግሞ በተለያዩ ክለቦች ሲጫወቱ የነበሩ በርካታ ተጫዋቾች ማለት ይቻላል በጎዳና ወድቀው እንዲሁም ደግሞ አላስፈላጊ ሱስ ውስጥ ገብተው ችግር ላይ የወደቁበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ በተለይም ለሀገራችን ስፖርት ባለውለታ የሆኑ እግር ኳስ ተጫዋቾች በየጎዳናው በየአላስፈላጊ በሆኑ ቦታዎች ወድቀው ይገኛሉ። በተለይም ስለዚህ፣ እነዚህን የስፖርት ባለውለታዎች ለማንሳትና የተሻለ ቦታ እንዲደርሱ ለማድረግ እንግዲህ ሁሉም የስፖርት ቤተሰብ ሊረባረብ እና ከጎናቸው ሆኖ ሊደግፍ ይገባል ማለት ነው። እንግዲህ በተለይም የሐዋሳውን ግብ ጠባቂ ፍቃዱ ዘውዴ ደያስንም ለመደገፍ በርካታ የቀድሞ ተጫዋቾች ከጎኑ በመቆም ድጋፍ እያደረጉለት ይገኛሉ ማለት ነው። እንግዲህ እንደ ፍቃዱ ሚዲያ ላይ ባይወጡም እንኳ ሌሎች ተጫዋቾች በየጎዳናው እየወደቁና በየሱሱ የተጠመዱ በርካታ ተጫዋቾች አሉ። እናም እነሱንም ከጎኑ በመቆም ለንደግፋቸውና አለንላችሁ ልንላቸው ይገባል ማለት ነው። እንግዲህ በርካታ ከአሁን በፊት ከዚህ ቀደም ማለት ይቻላል አስራ ዘጠኝ ሰባዎቹ፣ ሰማንያዎቹ ላይ እንዲሁም ደግሞ ዘጠናዎቹ ላይ ለሀገራችን ብሔራዊ ቡድን እንዲሁም ደግሞ ክለቦች በመጫወት የራሳቸውን አሻራ ማሳረፍ የቻሉ ተጫዋቾች አሁን በየጎዳናው ወድቀው ይገኛሉ። ስለዚህ እነዚህን ባለሁለተኞች ከጎዳና ልናነሳቸው እና ልንደግፋቸው ይገባል ማለት ነው። በተለይም እነዚህ የቀድሞ ተጫዋቾች ልክ እንዳሁኑ የተሻለ ክፍያ አይከፈላቸውም ነበር። በዛ ላይ ደግሞ የተሻለ ጥቅማጥቅምም የማያገኙበት ሁኔታ ነበር ማለት ይቻላል ማለት ነው እንግዲህ ከነዚህ ከነዚህ አንጻር በርካታ ባለሁለተኞች ሁለተኞች የእግር ኳስ ባለሁለተኞች በየጎዳናው እንዲሁም ደግሞ በ ሱስ ውስጥ በመግባትም በየቦታው ወድቀው የሚገኙበትን ሁኔታ እንመለከታለን ማለት ነው። ስለዚህ እነዚህን ባለ ሁለተኞች ለማንሳትና በሕይወት እስካሉ ድረስ ጥሩ ቦታ እንዲደርሱ ለማድረግም ሁሉም የስፖርት ቤተሰብ የራሱን ድርሻ ሊወጣ ይገባል ማለት ነው። እንግዲህ ልክ እንደ ፍቃዱ ዘውዴ ደያስ ሚዲያ ላይ ወጣው ድጋፍ ባይጠይቁም እገዛ እንዲደረግላቸው ጥሪ ባያስተላለፉም በየቤቱ የሚገኙ የቀድሞ ብሔራዊ ቡድናችንም ሆነ እንዲሁም ደግሞ የተለያዩ ክለብ ተጫዋቾች የነበሩ እንዲሁም ደግሞ አሰልጣኞች በየክፍለ ሀገሩም እንዲሁም ደግሞ በአዲስ አበባም የሚገኙ የስፖርት ባለውለታዎች ይኖራሉና፣ ስለዚህ እነዚህን የስፖርት ባለ ውለታዎች እና አንጋፋዎች በምንችለው ሁሉ ልንደግፋቸው እና ከጎናቸው ልንቆም ይገባል። እነዚህ ባለውለተኞች እንግዲህ ከአሁን በፊት ምንም አይነት ክፍያ እንኳ ሳይከፈላቸው ማለት ይቻላል ማለት ነው። በነፃ ማለት ይቻላል ሀገራችንን እንዲሁም ደግሞ የተለያዩ ክለቦችን ሲያገለግሉ የነበሩ የስፖርት ባለውለተኞች ስለሆኑ ሁሉም የስፖርት ቤተሰብ እንዲሁም ደግሞ ከስፖርቱ ውጪ ያሉ ሰዎች ሊደግፏቸውና ከጎናቸው ሊቆሙ ይገባል ማለት እፈልጋለሁኝ።